እኔ ታሪኬ ከመናገሬ በፊት ስሜን እያዋዛሁ ልንገርሽ ደርባቸው መሐመድ ገለቱ ፎሬ ስብሃት ይባላል። ደርባቸው አማራና ክርስቲያኑን በሙሉ ይወክላል። መሐመድ ሙስሊሙን፣ አፋርን፣ አደሬን፣ ሱማሌን፣ በኒሸንጉልን በጠቅላላ ሙስሊሙን ይወክላል። ገለቱ ኦሮሞን ይወክላል ፎሬስ ደቡብን ይወክላል ስብሀት ሰሜንን ይወክላል። እንዳትጠይቀኝ እና ከዚህ ሁሉ የተወጣጣ ነው። እንዳው ሲበጣጠስ ለአንዱ ምን እንደሚደርስ አያውቅም። ስለዚህ ደስ ይለኛል። ስለዚህ በዚህ ላይ የበላይነትም፣ የበታችነትም አይሰማኝም። የሚሰማኝ እኩልነት ነው። በማንኛውም ጉዳይ በማንኛውም ሁኔታ ከማንም ጋር በኩልነት ካልሆነ በስተቀር የበላይነት አይሰማኝም፣ የበታችነት አይሰማኝም። በጣም ውድ ቃይ እሷ ናት እንግዲህ አባይ ከተረቱ ብጀምር ደስ ይለኝ። ይሄ አሁን የምተረታ ተረት ከዚህ በፊት አልሰማዋትም። የኔ ናት፣ የሚከራከር ካለ ሊመጣ ይችላል። ልክ ነው። ተከዜና በለስ፣ አባይና ጣና ተመለሱ፣ እንዳትከሰሱ፣ እንዳትወቀሱ፣ ተመለሱ፣ ወደ አገር ፍሰሱ፣ መሬቱን አርሱ ህዝቡንም አጉርሱ፣ እንዳትከሰሱ እንዳትወቀሱ ተመለሱ፣ የታችሁን አትርሱ ተመለሱ የሚል የራሴ እንትን አለኝ። የራሱ ግጥም ናት። የተወደዳቸው አድማጮች ነገ ሚያዝያ 25 2017 ዓ ም በቅዳሜ ጨዋታ የእንግዳ ዝግጅታችን በሞት የተለዩን የሕግ ባለሙያው ሀጂ ደርባቸው መሀመድ ማስታወሻ ነው። የሕግ ባለሙያው ሀጂ ደርባቸው መሀመድ በሕይወት በነበሩበት ወቅት ከመዓዛ ብሩ ጋር ባደረጉት ጨዋታ ነገ 9 ሰዓት ላይ ጠብቁን። ሸገር 102.1 የእናንተው ሬዲዮ